ሳቂ፣ ምንድን ነው የምትኮሳተው? ይህታችን ያብጸጋ። ከእንግዲህ አትሸማቀቀም፣ ትታከማለች። ማታ በነበረን ላይቭ ቆይታ ኢትዮጵያውያን ከትንሽ ከትልቅ ሁሉም ሰው ተረባርቦላት ለሕክምና የሚሆን ወደ አራት ሚሊዮን ብር ተሰብስቦላታል። የተባበራችሁ ሰዎች እግዚአብሔር ይስጥልን፣ በጣም እናመሰግናለን። ክፉ ወደ እናንተ ቤታ ይምጣ እንላለን። በተለይ ወላይታ አካባቢ ያላችሁ ሰዎች እሷን በአካል በማግኘት አይዞሽ በርቺ በማለት እንድትረዷት በጣም ነው ያኮራችሁ። በተለይ ሳውዝ አፍሪካ ያላችሁ ውድ ወንድሞች አሳርፋችኛል፣ ተስፋን ሰታችኛል። እንደምታክም እንደምድን አስቤ ከልቤ መሳቅ ጀምሬ ያለሁት በእናንተ ምክንያት፣ ከዚህ ሰቀቀን አውጥታችኛል። እግዚአብሔር ያክብራችሁ። በጣም ከልቤ በጣም ከልቤ አመሰግናለሁ፣ በዚህ በጎ ስራ ላይ የተሳተፋችሁ ስፔሻሊ ደቡብ አፍሪካዎች ሁል ጊዜ ለበጎነት ወደፊታችሁ ስንመጣ አንድም ቀን አሳፍራችሁን አታውቁም። ክለብ እናመሰግናለን። ይህንን መልካም ዜና ለሁሉ የሚደርስ ሸርና ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳስረሱ እናመሰግናለን። እሷ ናት መጣ የፈለገችውን ያህል ጊዜ መቆየት ትችላለች፣ ብላ እንግዲህ ቃል ገብታልኛለች። እኔ አክቹሊ ስመጣ መጀመሪያ ማስተር መጀመሪያ አዲስ አበባ ስመጣ ኢንቦክስ ኮንታክት አድርጋኝ ምግብ እሷ ነበረች ታበላኝ የነበረው። እሷ ጋር ነበር ማርፍ የነበረው ከባለቤቷ ጋር ሆኖ የእነሱን እንጀራ እየበላሁ ነው የቆየሁት አዲስ አበባ የራሴ ቤት እስኪኖረኝ ድረስ ማለት ነው። ነፂ ትባላለች። እስከዛሬ ምንም ቪዲዮች ላይ ሜንሽን አድርጌ አላውቅም። ስለዚህ ዲኮ በማንኛውም ሰዓት በምትመጪ ሰዓት ነፂ ጋ የፈለግሹን ያህል ጊዜ ስድስት ወርም ሆነ አምስት ወርም ሆነ አራት ወርም ሆነ የፈለግሹን ያህል ጊዜ መቆየት ትችያለሽ ብላ ቃል ገብታልሻለች። ልታወሩ ትችላላችሁ። ስልኳን ልክልሻለሁ። በጣም ነው የምወዳችሁ። ቃል የለኝም። እግዚአብሔርን ነው የምልሽ። ከተኛው በተነስቼ ነው ሼር አድርጌለት የመጣሁት። ከመጀመሪያ ቀን ጀምሮ ስነግረው ነበር። በእግዚአብሔር እድሉን ሰተኝ ላናግራት እያልኩት ነገ ላገኝሽ ነበረ። ነገ መጥቶ እንደሚያገናኘኝ ስለነገረኝ ነው ዝም ያልኩሽ። በጣም ነው የምወዳችሁ። በጣም ጀግኖች ናችሁ። እኔ ቃል የለኝም፣ በእውነት ነው የምልሽ። ማለት ነው እኔ ባቢን ከወንድሜ ላይ ይቻላየው እኔ ሲጠፋ እራሱ በጣም ቅር ይለኛል፣ እና ኤኒታይም ለምን ዛሬ ዛሬ አሁን አሁን መምጣት ከቻልሽ አሁን ነይ፣ በእግዚአብሔር ሺ ኤኒ ታይም፣ ትምህርትም ቢሆን ማስታወቂያ ስራ ይሁን ኤኒ በቃ አልኩሽ። ዓመትም ሁለት ዓመት በቃ እኔ እንጃኔ ቃል የለኝም። በጣም ነው የምወዳችሁ። የኢትዮጵያ ሕዝብ ይለያል። ባቢል የተረባረበውን ሁሉን ነገር እናውቃለን። ገና ከዚህ በላይ ወተሽ ነው ማይሽ። በጣም በጣም ነው የምወዳችሁ። በጣም ነው የማመሰግነው ማስተር። ቃል የለኝም እኔ ለአንተ በእውነት ነው የምነግርህ እኔ ምንም የለኝም፣ በገንዘብ ምናምን ላረዳ እችላለሁ። በዚህ ሰዓት ያለኝ አንድ በቃ ተከራይቼ የምኖርባት ቤት ናት። ግን ማንኛውንም ሰው ማስተናገድ እችላለሁ። አዲስ አበባ ላይ ሕክምና በተለይ በቃ ሁሉም ሁሌ የሚያስለቅሰኝ ነገር ነው። ሰው አይንን የሚያክል ነገር መታከም ፈልጎ አዲስ አበባ ላይ ዘመድ ያጣል፣ አዲስ አበባ ላይ ሰው ያጣል፣ ወገን ያጣል። እኛ ደግሞ ክፍት የሚያድር ቤት አለ፣ ለሰራተኛ ብለን የምናዘጋጀው ቤት አለ። እኔ አልጋ ለቅቄ እነሱ ማደር የሚችሉ ከሆነ ቢያድሩ ደስተኛ ነኝ። እግዚአብሔር በሚያውቀው ይህ ጭለማ ይንጋለኝ። እያካበድኩ ምናምን አይደለም። እና እባካችሁ መረዳት የሚፈልግ ሰው ካለ ጥላ ከሌላ ቤት ወገን የሌለው ሰው ካለ አለው በአይኒ ታይም አለው ታክሞ ሙሉ ማድረግ የሚችል ከሆነ ማለት ነው። በጣም ነው የምወዳችሁ። በጣም እድለኛ ነኝ እዚህ ቦታ ላይ በመገኘቴ እንዲህም መናገር አልፈልግም ነበረ

አሜን ሀዘን አይደለም፣ እሺ ደስታ ነው የሚያስለቅሰኝ። እናንተ ጋር በመገኘት ምን ያህል ንጹህ ልብ እንዳላችሁ በጣም ንጹህ ልብ ልብን ያላችሁ በጣም ጀግና ናችሁ። እግዚአብሔርን በዚህ ፈተና ውስጥ ሆኖ የሚያመሰግን ሰው እንደማየት የሚያስደስት ነገር የለም። ሁላችንም ባለን ነገር አመስገኝ ብንሆን ምንም ነገር አይጎልብንም እና በጣም ነው የምወዳችሁ። ደስታ ብቻ ነው፣ እሺ እንትን የሚለኝ የሚረብሸኝ ያለው። በጣም ነው የምወዳችሁ በጣም ከበስተጀርባችሁ ያሉትን እናታችሁን አባታችሁን ሳስብ እኔ በቃ እደነቃለሁ እደነቃለሁ። በጣም ጀግኖች ናችሁ። በጣም ነው የምወዳችሁ። ይቆያለው። ሼኒ ታይም ሼኒ እናት እወድሻለሁ። ቻው። መልካም ምሽት። እናመሰግናለን። ቤኔ ተባረክ የኔ እናት። ምን ይባላል ሰው ማለት እንዲህ ነው። ሰው በጠፋበት ጊዜ፣ ሰው ክፉ በሆነበት ዘመን ሰው ለራሱ ለራሱ ለእናቱ ልጅ ለእናቱ ሆን እንቢ ባለበት ጊዜ የማያከውን ሰው ቤቴ ክፍት ነው። ለዛው ተከራይቶ በምኖርበት ቤት ላይ እኔ የሁል ጊዜ ምኞት ይሄ ነው። እግዚአብሔር እንዲህ አይነት እድል ስጠኝ በቃ ማንም ሰው ገብቶ የሚያርፍበትን፣ ማንም ሰው ገብቶ ውፋ የምለበትን፣ የሆኑ ሰዎች መጥቶ የኔ ነው የምሉትን። ይሄ መታደል ነው፣ የኔ እናት። ከሰማይ የሚሰጥ ልብ ነው። ለማንም ዝም ብሎ የሚሰጥ ልብ እኔ እንዲህ ብዬ ነው የሚመርቅሽ፣ ከልቤ ነው ይህንን ምርቃት የሚመርቅሽ። እግዚአብሔር አንቺን የብዙዎች ጥላ፣ የብዙዎች ማረፊያ፣ የብዙዎች እናት፣ የብዙዎች ወዳጅ፣ የብዙዎች አለኝታ፣ የኢትዮጵያ ለወደቁት ሁሉ የመነሳት ምክንያት ያደርግሽ። የነከሽ ሁሉ ይባረክ፣ የረገጥሽበት ይባረክ። እግዚአብሔር ለዘለዓለም አለም ሰጪ ያድርግሽ። አሜን። እግዚአብሔር እናት ላጡ ዘመድ ላጡ ወዳጅ ላጡ ለሁሉ እናት ያድርግሽ። አሜን አሜን። አይገባኝም በእውነት በእውነት አይገባኝም። ጭራሽ ግን በጣም ነው የማመሰግነው። በጣም በጣም እንኳን እናንተን አገኘሁን። በረታለን። ተያይዘን ነው ከፍ የምንለው። ሁላችንም በጣም ነው የምወዳችሁ። አለው ኤኒታይም፣ በውስጥ አውሩኝ አለሁኝ። ተባሬኪ። በነገራችን ላይ እኔ የምኖረው አዲስ አበባ ነው። እኔ እና ቢኒ በቅርቡ ቢኒ እኔ ወደ አዲስ አበባ ሲመለስ ሁለታችንም ተያይዘን እህታችንን እጇን ይዘን ሰላም የማለት እድል የምሰጭን ከሆነ እጅሽን ይዘን ሰላም ብንልሽ እጅግ በጣም እኔ በግሌ ደስተኛ የሚሆነው አንቺን ፊትሽን እንዲፊት ለፊት ማየት ለእኔ ትልቅ ዕድል ስለሆነ እድልኛ ከሆንሽ እና ፈቃደኛ ከሆንሽ ሰላም እንልሻለን። ቤትሽን መጥተን ቡና እንድታፈይልን ነው የምንፈልገው። ቡና ካለማ እኔም መጣሁ። ቡና ካለማ እኔ በነገራችሁ፣ እኔም ሁሌ የምናገራት ቃል አለች። በረከት እንደ ስሙ በረከት ነው። አንዳንድ ጊዜ እንደዚህ አይነት ሰዎች በቃ እንደዚህ አይነት ሰው አለ እንዴ ብለን እንድንደመም ያደርጋሉ። የሰው ጥግ የሰው ልክ ሰው ናቸው። በቃ ከልባቸው ማለት ነው። ፈጣሪ በእነሱ ላይ ሀይር ስራ እንዲሰራ ስበብ ይሆናል። እጅግ በጣም ትልቅ መታደል፣ የሚያስቀና ልብ፣ የሚያስቀና ደግነት ማለት ነው። አስባችሁታል። እጅግ በጣም ብዙ ሰው እሷ በተከራየችው ቤት የራሳቸው ቤት ሆኖ ጂፕላስ በጣም ብዙ ማለት ነው። ምናልባትም እኮ ህንፃው ባዶ ህንፃ ገና ምንም እያልሰራ ያለ ቤት ያላቸው ሀብታሞች አሉ፣ ግን ትዝ አይላቸው። ምክንያቱም ልብ ይፈልጋል። ጤነኛ ልብ ይፈልጋል በጎ ስራ ለመስራት። በእንደዚህ በኩል መታደል ማሰብ ይፈልጋል። በተከራየችው ቤት አጋዦችን ማሳረፍበት ክፍል አለ። ወርጅ ሙላ ካልጋይ ባሳደራቸው ባኖራቸው ችግር የለም በረከት ነው ይዘው የሚወጡት ብለው ቃሉን አምነው እንደዚህ አይነት ጤነኛ ልብ ኑሯቸው ለሀይል ስራ መራራጥ ትልቅ መታደል ነው። አላህ ይጨምርልሽ። ሌላ ምንም አይባለው። ቤክ ብዙ ማስታወቂያዎችን እየሰራ ነው። እንደዚ አይነት እድልም ካላት ልጅቱ ፈታ ብላ መጥታ የሚሰራበትን የራሷ የሆነ ቤት እስከሚኖራት ድረስ እስከሚመቻችላት ድረስ እንደዚህ ወጥታ ሚዲያ ላይ ና ያለሁልሽ፣ በፈለግሽበት ሰዓት ና የምትል እህት ማገኘት ትልቅ መታደል ነው። አላህ ይጨምርልሽ። ሌላ ምንም አይባለው። እንደዚህ አይነት ጤነኛ ልብ አላህ ይስጠውላችን ነው። ቤክ አንዳንድ ጊዜ ቪዲዮ ይሰራል። በጣም የሚወዱትም እንዳሉ ደግሞ አንዳንድ ደግሞ ችግር ያለባቸው ልጆች አሉና እነሱን መልስ በሚሰጥበት ሰዓት ያለው የሚናገሩት ደስ የማይል በቃ የሆነ በጣም የሚጨንቅ ደስ የማይል ንግግር ይናገራሉ። እሱ ግን ምንም አይመስለውም። በእርግጥ ሁሉንም ነገር ችሎታል። ከዛ በላይ እያሳለፈ ነው ያለው። እነሱ ከሚናገሩት ስድብ እነሱ ከሚናገሩት በላይ እያሳለፈ ስለነበረ ምንም አይመስለውም። ሆኖም ግን ባይናገሩ ጥሩ ነበረ። እንደዚ አይነት ሰው ባለበት ሰዓት በተቃራኒ እጅግ በጣም በትልቅ ከፍታ እንደዚህ አይነትም ሰዎች አሉና፣ ይህን ጉዳይ ይህን ችግር እያሳለፉ ላሉት እህት ወንድሞች ትልቅ ነገር ነው። ወጥተው እነሱ ሚዲያ ላይ ቤክ ሲወጣ ነው፣ ይህች እህታችንም የእኔ ችግር እንደዚህ መሆኑን ያወቁት በረከት በሚወጣ ሰዓት ነው ያለችው። ኢቤኤስ ላይ ኢንተርቪ ነበራት እና የእነሱ መውጣት ለሌሎችም እህት ወንድሞች መንገድ ይሆናል፣ መስመር ይሆናል። ወደ ሚዲያ ይወጣሉ፣ ችግራቸው ይፈታል። እኔ ባለፈው ኢቢኤስ ላይ በምትቀርብ ሰዓት እንደ በረከት አይነት እያለች ነበረ። ያለባትን ነገር ለበስ እያደረገች ነበር የምታልፈው። ሚዲያ ላይ ከወጣች አይቀር ብትናገር ና ቢያንስ የዳይፕር ወጪዋ እንኳን ቢቃለል ነበር እያልኩ ነበረው። ዛሬ ላይ አልሐምዱሊላህ አራት ሚሊዮን ተሰባሰበላት። የምትድን አላህ ያደርጋት። ቤክ ቤተሰቦቹ እገዛ አልተለየውም። እናቲቱ ስታወራ ሰምታችሁ ከሆነ የቤክ እናት ገና አራስ እንደሆነ ማለትም ከነርሶች እጅ ወደ ሳቸው በመጣ ሰዓት ልጃቸው አውቀዋል ህመሙ እንዳለባቸው ማለት ነው። ችግሩ እንዳለበት ወዲያ ወደ ሶዶ ሄደው ነበረ። ሶዶም ከአንድ ዓመት ነው ከሁለት ዓመት በኋላ ለሰርጀሪ ያሏቸው ከዛ በኋላ ነው እንደዚህ የሆኑ የቤክ እናትና አባት በብዙ መልኩ ከጎኑ ነበሩ። ይሷ ግን አባቷ በሃይማኖት ምክንያት ሴቶች ያሉበት ቦታ አይደርስም እና አዲስ አበባ ለምርመራ በመጣች ሰዓት እናታው ሌሎች እህቶቿን በመያዝ ብቻዋን ነበረ ስትሯሯጥ የነበረው። ሙሉ ኢንተርቪው ኢቤስ ስለያለላችሁ ብታዩት እጅግ በጣም የምታሳዝን ልብ የምትነካ ልጅ ናት። እና አላህ ይርዳሽ በቃ ሁሉም ነገር ለቀላል ያድርግልሽ፣ ለመዳኛሽ አላህ ያድርግልሽ፣ አላህ ያሽርሽ ማለት ይፈልጋለሁ። በግል በጣም ደስ የሚል ምሽት ነበረ ማታ ቲክቶክ ላይ ብላይ የነበረው እና በቃ እንደዚህ አለሁ አለሁ ያለሁ ያለው ሜሴጅ በጣም ነበር ቶሎ ቶሎ የሚገባ የነበረው እና ደስ ይላል ብቻ አልሐምዱሊላ፣ አላህ ያሽርሽ አላህ ያሳካልሽ ሁሉንም ነገር በቃ ጤነኛ ሆነሽ የምትፈልጊውን ነገር ሆኖልሽ ለማየት ያብቃል።